ሰላም ጤና ይስጥልኝ የተወደዳችሁ የሮሃ ቤተሰቦች፣ ልዩ መረጃችን ጀምሯል። በዛሬ ልዩ መረጃችን እንግዲህ ከተለያዩ ማህበራት ጋር ውይይቶች እናደርጋለን። የተለያዩ ዓለም አቀፍ እንቅስቃሴዎች እየተደረጉ መሆኑ ይታወቃል። ከነዚህም መካከል እንግዲህ አንዱ የሆነው የአያን ወይም ደግሞ አየን የዓለም አቀፍ የአማራ ንቅናቄ በዚህ በህዳር ወር በኖቬምበር እያደረገው ያለው በተለያዩ ከተሞች እና በተለያዩ የዓለም ክፍሎች ይህንን አማራ ህዝብ ሰቆቃ የአማራ ህዝብ ግፍ እና በደል ለዓለም ለማሰማት እየደረሰ ያለውን በደል በሚገባው መልኩ ለዓለም ማሰማት እና ድምፅ ለመሆን ደግሞ የሚደረገውን ይህ ግብ በተለያዩ ሁኔታ እንቅስቃሴ እያደረገ መሆኑ ይታወቃል። ከዚህ ጋር ተያይዞ ሰሞኑን እያደረጉት ካለው እንቅስቃሴ እንዲሁም የህዳ አልባ ዘመታቸውን በተመለከተ ውይይት እንድናደርግ አቶ አንዱ አለም ተፈራ የዚህ የአየን የፈንጉ አባል እንደዚሁም ደግሞ አቶ አንዱ አለምን በአምባ አመራርነት ቆይታ ለማድረግ ተገናኝተናል። አቶ አንዱ አለም በጣም አመሰግናለሁ። መዓዛ እንኳን ተገናኘን። የዓለም አቀፍ የአማራ ንቅናቄ ይህን እድል አግኝቶ እኔን ነው በወካይነት አድርጎ ስለላከኝ እና እናንተም እድሉን ስለሰጣችሁን በጣም አመሰግናለሁ። መልካም አቶ አንዷለም፣ እኔም አመሰግናለሁ። በመግቢያዬ ላይ ለማስተዋወቅ እንደሞከርኩት እንግዲህ የተለያዩ ተቋማት የአማራ ማህበራት፣ ድርጅቶች በግለሰብ በትብብርም ደረጃ እንግዲህ አሁን እየሆነ ያለውን ተባራሪ ሁኔታ ለዓለም ለማሳወቅ ተገቢውን ትኩረት እንዲሰጠው እየደረሰ ያለው ንጽሀንጽሀንጽሀን ግፍ እንደዚሁም ደግሞ ሌላው የህልና ትግል ከዚህ ራሴ ለማዳን የሚደረገው የህልና ትግል በሰፊው አቴንሽን ያገኝ ዘንድ ድምፅ ያገኝ ዘንድ ትልቅ ስራዎች የተሰሩ ይህን ስራ ከሚሰሩት ተቋሞች መካከል ደግሞ አንዱ አየር ነው። እሱ ደግሞ የዚህ የሸንጓ አባልና ከመሆኑም በተለይ ዳር ወርድ ዘመቻ እያደረጋሉ ይገኛል። ይህን ታሳቢ ያደረገ ደግሞ ሰልፎችን ወይም ብዙ ውይይቶችን እየተዘጋጁ እንደሆነ ተርተዋል። እንደው ለመጀመር እንዲሆንም አጠቃላይ ያለው ነባራዊ ሁኔታ ምን ይመስላል? ምን እንቅስቃሴ እያደረጋሉ ነው? ከሚለው በጣም ጥሩ ሆኖ ማዛ ይሄ የአማራ አሁን ያለበት እና የህልውና ትግል የፋኖ ብቻ አይደለም። ይሄ ማንኛችንም በዓለም ተበትነንም ያለን፣ አገር ቤት ውስጥ ያለን፣ በፋኖም እየታገሉ ያሉት የሁላችን ባለቤትነትን የሚጠይቅ ነው። የህልውና ትግል ነው። እናም በዚህ መሳተፍ ግዴታ ነው፣ ለእያንዳንዳችን በቤተሰባችን ውስጥ ባደግንበት ቦታ በእርሻ በከብቱ፣ በምኑ ይሄ እየደረሰ ያለው በደል ግንባር ቀደም ፋኖ ህይወታቸውን ሰጥተው ሲሰለፉ ሌሎቻችን ተመልካቾች አይደለንም። የዚህ ህልውና ትግል ባለቤቶች ነናብረን። ስለዚህ በአንድም ይሁን በሌላ መንገድ ይሄንን መቀበል አለብን፣ መያዝ አለብን። በዓለም ዙሪያ ያለ አማራ በየከተማው ተባብረው ከዛ ደግሞ በፌዴሬሽን ተዋቅረው እነኚህ ፌዴሬሽኖች ደግሞ ተገናኝተው ዓለም አቀፍ የአማራ ንቅናቄ ተመስርቷል። ከተመሰረተበት ጊዜ ጀምሮ ዋና ተግባር አድርጎ የያዘው ምንድን ነው? በውጭ ባለነው አማራ ሕብረተሰብና በሀገር ውስጥ እየተካሄደ ያለው ትግል ማገናኘት ድልድይ ሆኖ መስራት ነው። አሁን በዚህ ወር በዚህ በያዝነው በፈረንጆቹ ኖቨምበር በእኛ ጥቅምት ይደራደራል። አብሮ ከተወሰኑ ሌሎች አለም አቀፍ የአማራ ማህበራት ጋር በመሆን የህዝቡን ድምፅ እናሰማ፣ አማራ ያለበትን ሁኔታ እናስረዳ፣ በአንድ በኩል ቀሪው አማራ በሙሉ የሚሳተፍበትን ለማሳለጥ በሌላ በኩል ደግሞ የዓለም ህብረተሰብ እንዲረዳልን ለማድረግ በማለት ከዓለም አቀፍ የአማራ ግብረ ኃይል አይኤቲኤፍ፣ የአማራ ትግል የጋራ ምክር ቤት፣ የአማራ ሚዲያ ማዕከል፣ ዓለም አቀፍ ፋኖ ሚዲያ፣ እስራኤል አንድነት ማህበር፣ ደቡብ አፍሪካ አማራ ማህበራት፣ ከነዚህ ጋር በመሆን በመተባበር የሻማ መብራቶች፣ ሰላማዊ ሰልፎች እያካሄድን ነው። ነገና ተነጎዳ ደቡብ አፍሪካ ውስጥ የጂ ትወንቲ ሰሜት የበለፀጉ ሀያ አገራት ትልልቅ መሪዎች የሚሰበሰቡበት ሁኔታ አለ። በዚያ ላይ ደቡብ አፍሪካ ያሉ የኛ ወገን ሰላማዊ ሰልፍ ያደርጋሉ። ይህንን እንግዲህ በሚዲያ ያላችሁ እንድታስተዋውቁልን ከተቻለ ደግሞ እንድታስተላልፉልን እንፈልጋለን። ይህንን እንቅስቃሴ የምናደርገው አንደኛ አሁን ያለው ሀገራችን ውስጥ ያለው ሁኔታ በጣም በጣም ሁላችንም ሊያሳስበን ይገባል። ገዢው መግዛት እያቃተው ነው። የገንዘብ እጥረት አለበት። ክፍያ ላይ ክፍል ይችላል እና ህዝቡ ከመቼውም በላይ በጭንቀት ያለበት ሰዓት ነው እና በዚህ ሰዓት የሚከተለውን መናገር የማይቻልበት ሁኔታ ላይ ነው። 66 የካቲት 966 ዓ ም የተፈጠረው አይነት ሁኔታ ሊፈጠር ይችላል። በዚያ ጊዜ በደንብ አክቲቭ ተንቀሳቃሽ ስለነበርኩ ነው። አሁንም ይሄ ክፍተት ሀገራችንን ወደ በለጠ ቀውስ ውስጥና መበታተን ሊደርጋት ይችላል። በዚህ ሰዓት ላይ ተጠናክሮ ያለው የሽመልስ አብዲሳ የኦነግ ኃይል ነው። የደብረ ጽዮን የቲፒልፍ ኃይል ነው ፋናዎቻችን በተወሰነ ደረጃ እየቀረቡ ነው በዚያም ደረጃ ግን እቻ ሀገር አብይ ከውስጥ ቢፈነዳበት ምንድን ነው የሚሆነው ሁላችን የዚህ አባል ነን የዚህ ሁኔታ በቀጥታ ይነካናል እናም የምንሳተፍበትን ለማበረታታት ነው የዓለም አቀፍ የአማራ ንቅናቄ የተቋቋመው ለዚሁ ነው ይህንን ጉዳይ ሁላችንንም ለማስገንዘብ ነው። ይሄን አሁን በዚህ ወር የምናደርገው እንቅስቃሴ። መልካም እንግዲህ እንደተገለጸው ነው። በዚህ ወር የሚደረገውን እንቅስቃሴ ጨምሮ ሌሎችም በዓለም አቀፍ ደረጃ የሚገኝ ተቋም ወይም በዲያስፖራ ደረጃ የሚገኝ አደረጃጀት ዋናው ዓላማው እና ዋናው መነሻ መድረሻው ሊሆን የሚገባው በዓለም አቀፍ ደረጃ ያለውን ተሰሚነት መሬት ላይ ያለው ነባራዊ ሐቅ ለዓለም በማሳወቅ መድረክ መሆን፣ ድልድይ መሆን ነው እና ይሄ ተገቢ ነው ብዬ አስባለሁ። ሌላው ዶ እዚህ ጋ ላነሳው የምፈልገው እንግዲህ የተለያዩ ሪፖርቶችን እያየ ነው አቶ አንዱ አለም፣ የወጡትን ሪፖርቶች ነው እንጂ የምናየው ያልተነገሩት ያልተሰሙት ብዙ ናቸው። እንደው እጃችን ላይ አሁን ሰሞኑና አጀንዳ ሆኖ በሁለት በዚህ በሶስት ቀን ውስጥ ያለውን የቢቢሲ ሪፖርት እንኳን ብናየው አርባ ሶስት ነው አርባ አራት ጤና ጣቢያዎችን ብቻ ለዛውም ከጤና ጣቢያዎቹ አራት ፐርሰንት ነው ተብሎ ተገልጿል። ጤና ጣቢያ የሚሄደውና ሪፖርት የሚያደርገው ማህበረሰብ ክፍላቱ በዚህ ጉዳይ ላይ እንግዲህ ምን ያህል ወደኋላ የቀረና ምን ያህል በስነ ልቦናም እንዲያነጫ ነው ስለሚከርት ሪፖርት የሚደረጉ ወደ ጤና ጣቢያ እንደማይሄዱ የሚታወቅ ይሆናል ከዚህ ሁሉ እንግዲህ ተርፎ እዛ የደረሱት እና ሪፖርት ያደረጉት ለዛውን በአንድ አመት ጊዜ ውስጥ ብቻ ታይም ባውንደሪው ያን ያህል ቁጥር ከሁለት ሺ ሰባት መቶ በላይ ቻክል ለዛው ብድናቸው ደግሞ ካፋ ሴቶች የተደበሩበትን ሪፖርት ሰምተናል። እንግዲህ እቺ እንግዲህ በራሱ ሪፖርቱ እንኳን ባህርን በጭንፋ ነው ብሎ ነው የሚገልጸው እና ይሄ አንደኛው ፐርስፔክቲቭ እና እንደዚች በጭንፋ የመጣች ሪፖርት ናት። በተለያየ የዓለም ክፍል ላይ የሚገኘው ዲያስፖራ ይህንን የቤት ስራውን አለመስራቱ፣ በጋራ አለመተባበር፣ ድምጽ መሆን አለመቻል፣ መሬት ላይ ያለውን ነባራዊ ሀቅ በተለያየ አንግል እንዲህ አይነት ቢቢሲን የመሰሉ ሌሎች ዓለም አቀፍ ተቋማት እና የሚዲያ አካላት ጋር መረጃዎች እንዲደርሱ ስራዎች አለመሰራታቸው እውነት ለመናገር ከወጣው ሪፖርት አኳያ ስናየው ያልተሰራውን የቤት ስራችንን በጣም ያሳያል እና ዲያስፖራው ከዚህ ሌሰን በመውሰድ እንዲህ አይነት ነገሮች ወደ አደባባይ ሲወጡ የሚፈጠውን ፈጥኖ በመረዳት ያለውን ልዩነት ያለውን አለመግባባት ወደ ጎን ትቶ ከዚህ አይነት ሌሰኖች በመውሰድ ስራዎችን ማስራት አለበት የሚለው ነገር በግልጽ እየታየ ነው እና ከዚህ አኳያ የእርሶ ሀሳብ ምንድን ነው? በዚህ ላይ ልዩት የሚፈልጉት ነገር አለ? በጣም ጥሩ አቅርበሽዋል። ትክክል ነው። ይሄ ትግል የሁላችንም ነው ስንል ሁላችንም መሳተፍ አለብን እያልን ነው በእርግጥ በፋኖዎችን የበለጠ እንዳደንቃቸው የሚያደርገኝ ባላቸው በዙሪያቸው በተገኘው ሁሉ በምንችለው ብለው ህይወታቸውን ሰጥተው በመነሳታቸው እንደውም ከተገቢ በላይ ሀላፊነትን ተሸክመው እያካሄዱ ነው ለዚህ ነው የማደንቃቸው። ምሁሩ በሌላ በኩል በተለይ በውጭ ያለ ነው በሚመች ሁኔታ ተደላደለ ኑሮ በቂ ነፃነት ውስጥ እያለን ተሳትፏችን ግን በጣም ደካማ ነው። ይህም በመሆኑ ልናደርገው የሚገባውን አላደረግንም። ይሄ ያለ ሀቅ ነው፣ በትክክል አስቀምጠሸዋል። ግን አሁን ያለው ተስፋ ምንድን ነው? አንድም በዓለም ዙሪያ በየቦታው እየተደራጀን ነው። አሁን ቅድም የዘረዘርኩልሽ ከሞላ ጎደል ሁሉ አማራ በአካባቢው ሊያገኘው የሚችለው መዋቅር አለ ማለት ነው፣ ተቋም አለ ማለት ነው። እና በዚህ ደረጃ ላይ አሁን ትብብሩ እየመጣ ነው። በእርግጥ የትግሉ ሂደትም እንደዛ ነው፣ እያደገ ይሄዳል፣ እየሰፋ ይሄዳል፣ እየጠነከርን እንሄዳለን፣ ግንዛቤው እያደገ ይሄዳል። ይሄ በመሆኑ አሁን ያለንበት ከትላንት ከትላንት ወዲያ ከነበረው የተሻለ ነው። እነኚህ የመሳሰሉ የተለያዩ ተቋማት በአንድ ላይ አብረው ሰላማዊ ሰልፍ ማድረግ፣ ሻማ መብራት ማዘጋጀት፣ ይሄ ራሱ እድገትን የሚያሳይ ነው። ጎደሎው ላይ ማተኮር እንችላለን። ሁሉም ሁላችን፣ ከኔ ጀምሮ ብዙ ጉድለት አለን። ነገር ግን አሁን የምናየው ምንድነው ያለው አዝማሚያ፣ አካሄዳችን ጥሩ ሁኔታ ላይ ነው። እናንተም እየተባበራችሁ ይኸው ዓለም አቀፍ የአማራ ሜዲያ ማዕከል ፈጥራችኋል። እኛም ደግሞ ከአየን አልፈን ከሌሎቹ ዓለም አቀፍ ተቋማት ጋር አብረን እየሰራን ነው፣ እና ይሄ ሊያበረታታን ይገባል፣ ደስ ይለናል። ይህንን ደግሞ መግፋት አለብን። አሁን ያለውን ክብደት ግን ሀገራችን ውስጥ ያለውን ክብደት በመረዳት በእህቶቻችን ላይ የሚፈጸመው እና እየተፈጸመ ያለው ምን ያህል ዘግናኝ እንደሆነ አለም እንኳን እየተረዳው ነው። አምስት ታናናሽ እህቶች አሉኝ። አባቴ፣ እናቴ ልጆች ስለዚህ የሴት ጉዳይ ሲባል ሩቅ የሌለ ነገር አይደለም። እቤቴ እኔ ያለ ነው። ሴት ልጅ አለችኝ እና ለእኔ እፊቴ ላይ ያለ የተጨባጭ የእኔ የራሴ ጉዳይ ነው። እያንዳንዳችን አሁን በአማራ ላይ የሚደርሰው የራሳችን የኔ ብለን ልንወስደው የሚገባ ጉዳይ ነው። እና በውጭ ያለውን አማራ እየጠየቅኩ ያለሁት አሁን ምንድን ነው፣ እን ይሄ እኮ የራሳችን የእያንዳንዳችን ጉዳይ ነው። እነከሌ ወይም ይሄ ድርጅት ወይም ያ ብለን ኃላፊነቱን ለሌላ የምንሰጠው አይደለም። የራሳችን ነው ብለን እንወሰደው ነውና የተቃጠለ ያለው እህል ነገ ረሃብ ሆኖ ሀገራችንን፣ አማራን በተለይ ወገናችንን አደጋ ላይ የሚጥል ነው። ያልተማረው ወጣት ባለፈው አራት አምስት ዓመት ብቻ አይደለም፣ የሚቀጥልም ይመስላል አዝማሚያው። የአማራ ልጅ አልተማረም። ይሄ የት ነው የሚያስቀምጠን? ነገ እንኳን ድል ተገኝቶ አገር በህዝብ ቁጥጥር ስር በምትሆንበት ጊዜ አማራ ቦታውን አይሞላም፣ የተማረ ልጅ የለውም። እና በአማራ ላይ እጥፍጥፍ ድርብ ጥፋቶች በደሎች እየደረሱ ነው። ስለዚህ መገኘት አለብን፣ አለሁ ብለን መቆጠር አለብን። እኔ በውጭ ያለውን አማራ አሁን የምጠይቀው እንቆጠር፣ እንገኝ። አሁን ነው ሰዓቱ። ስለዚህ በዚህ ሰዓት ላይ ጉዳዩን የልባችን አድርገን እንውሰደው ነው የምለው። አመሰግናለሁ። ማዛ በጣም አመሰግናለሁ። እንደው በመጨረሻ መተላለፍም አለበት መነሳትም ካለበት በእንግዲህ ወደ አየን ወደ እናንተ እንቅስቃሴ ላምቀው ብዬ ነው እየሰራችሁት ያላችሁት መልካም ስራ ማስቀጠል ተገቢ ነው። በዚህም ደግሞ ከሌሎች ማህበራት ጋር ትብብሮችን እንደምታደርጉ ገልጸሃል። ምናልባት በዚህ ሂደቱ ውስጥ እንግዲህ ቀጣይ ይሄ ኖቬምበር ወርን ወይም በኢትዮጵያ ስንቆጠር ጥቅምትን የሚጨምር ነገር አለን። የደቡብ አፍሪካውን እንግዲህ ትልቅ እሱን ጨምሮ ሌሎች የታቀዱ መርሃ ግብሮች አሉ ወይ ህዝቡ ሊያቃተው ሊሳተፍባቸው የሚገቡ ጥሪ ልታስተላልፉባቸው የምትወዱ መርሃ ግብሮች አሉ፣ እሱን ይገልጹ። እሺ ከመርሃ ግብሩ በላይም እያንዳንዳችን በግል ልንቆረቆር እንችላለን፣ እቤታችን ቁጭ ብለን ልናለቅስ እንችላለን። ግን ያ በቂ አይደለም። እያንዳንዳችን በየከተማ ባሉ የአማራ ማህበራት ገብተን አብረን የምንችለውን አስተዋጽኦ እናደርግ። በየከተማ ማህበሩ ያሉት ድርጅቶች በፌዴሬሽን ተዋቅረው በዓለም አቀፍ ደረጃ እየተንቀሳቀሱ ነው። እንግዲህ የመጀመሪያው የእያንዳንዳችን ኃላፊነት እኔ ብቻ ሳልሆን እኔን ከመሰሉ ጋር አብሮ ተገናኝቶ በአንድነት እስኪንምከር ማለቱ ነው። በየማኅበራችሁ ግቡና ምክር አድርጉ። ይህንን አበረታታለሁ። አሁን አየን። እንደገና ተዋቅሮ አዲስ መተዳደሪያ ደንቡን አሻሽሎ ማህበራትን ጋብዞ በቅርብ ጊዜ ኃላፊዎችን መድቦ ይቀጥላል። ይህንን በአዲስ መንፈስ ይዘን የተነሳንበት ነው። ለምንድን ነው በአለም አቀፍ ደረጃ አንድ ማዕከል ያስፈልገናል? አማራን በሙሉ ሊያሰባስብ የሚችል ተቋም ያስፈልገናል። ወደዚህ ነው ጥረት እያደረገ ያለው። በአሁኑ ሰዓት በመካከላችን እብሪትና እኔ ያልኩት ልሁን የሚለው በማናችንም ቢሆን የሚሠራ አይደለም። ምክንያቱም በአማራ ላይ ነው እየተደረገ ያለው ዘመቻ። ይሄ በአማራ ላይ የሚደረግ ዘመቻ በአማራነታችን ነው መቅረብ ያለብን እኔ አንዱ ዓለም በግሌ አይደለም፣ መዓዛ አንቺ በግልሽ አይደለም፣ በአማራነታችን። አማራነት ደግሞ የጋራ ማንነት ነው እንጂ የግል የአንድ ሰው ማንነት፣ እኔ በግሌ አማራ ልሆን አልችልም። ከሌሎች ጋር በመሆን ነው አማራ መሆነው። ስለ አማራ ስቆረቆር ነው አማራ መሆነው። የአማራን ጉዳይ በእጄ ሲይዝ ነው አማራ መሆነው። እና በየማህበሩ በመግባት በየከተማ በሌለበትም ቦታ ቢሆን እየቋቋማችሁ ተነጋገሩ፣ ተመካከሩ። ምን ማድረግ እንችላለን፣ ምን ማድረግ ከኛ ይጠበቃል የሚለውን እና ዋናው አሁን መተሳሰብ፣ መቀራረብ እና አብሮ መስራት። በተለይም ደግሞ የተቋቋምን ተቋማት ደግሞ በየቦታው ያለን እኔ የኔ ድርጅት የሚለውን እንተውና የሕልውና ጉዳይ ነው። በአማራነታችን ወደ አንድ እንምጣ። አማራነት ይግዛን፣ አማራን እናድን ስንል አማራ ሆነን ነው እና እከሌ እንደዚህ እኔ እንደዚህ እኔ ድርጅት እንደዚህ የሚለውን ትተን በአንድነት እንስራለን ማለት ነው። ይህንን እድል ስለሰጠሽኝ በጣም አመሰግናለሁ ማዛ። እኔም አመሰግናለሁ ያላችሁበት ስለምታደርጉ ጥረትና ስለምሰሩ ስራ ከልብ እናመሰግናለን። አድማጭ ተመልካቾቻችን እንግዲህ በነገ ሁለት ከዛም ቀጥሎ በሚካሄዱ የደቡብ አፍሪካ ላይ በሚካሄደው እንግዲህ ህዝባዊ ሰልፍ በመገኘት ላልሰሙት ደግሞ በማሰማት ፕሮግራሞቹን ማስታወቂያዎቹን ለሌሎች በማስተላለፍ ሚናችንን በመወጣት ይህንን ለመድራ መቀላቀል ተገቢ ነው። ሁላችንም በያለንበት ብ የምናደርገው ነገር ተደምሮ ነው እንግዲህ ለአደባባይ የሚበቃው እና የተሻለ ድምጽ መሆን የሚቻለው። አቶ አንዱዓለም ስለነበረን ቆይታና ስለሚታደርጉት ነገር ከልብ አመሰግናለሁ።